ሰላም ውድ የዩቲዩብ ቻናል ተከታቶቻችን፣ ዛሬ ለእናንተ በቃሊቲ አሽከርካሪዎች ማሰልጠኛ ግቢ ውስጥ የምድብ ሁለት የአውቶሞቢል መፈተኛ ቦታን ሙሉን አሳያችኋለሁ። መኪናችሁን ታስጠጉና ከፊት ለፊት ቢጫ መስመር አለች፣ እሷ ጋር ስደርሱ ትቆማላችሁ። ከዛ አጥፍታችሁ እጅ ፍሬን ስባችሁ ትወርዱና መታወቂያችሁን፣ የትምህርት ቤትና የቀበሌ መታወቂያ ይዛችሁ ቁጥር የሚሰጥ ኮድ የሚሰጥ አለ ፈታኝ፣ እሱ ጋር ትሄዳላችሁ። መታወቂያዎችን አሳይታችሁ መለያ ቁጥር ይሰጣችኋል። ኮድ እሱን ተቀብላችሁ ትመጣላችሁ። ኮዳችሁን ተቀብላችሁ ትመጡና ከፊት ለፊት ክብ ነጭ መስመር አለች እሷ ላይ ቆማችሁ ካሜራው ፊት ለፊት አለ። አንድ ጊዜ ኮዳችሁን ታሳዩትና አምታችሁ መስታወት ላይ በዝናብ መጥረጊያው ታያይዙታላችሁ። መጀመሪያ ፍተሻ ነው የሚቀርመው። ፍተሻ እየፈተሻችሁ ነው። ዝቅ ብላችሁ ዙሪያውን ቼክ ታደርጋላችሁ። ፍሳሽ ካለ የተኛ እንስሳ ካለ ይታያል። ዙሪያውን ቼክ ይደረጋል። ዘይትና ውሃ እዚህ ጋር እናየም፣ ምክንያቱም መኪናው ተነርቶ የመጣ ስለሆነ ዘይትና ውሃ አይታይም። የፊት መብራትና ብራና ከፊትም ከኋላም ሂደን እናያለን። መብራታችንን በደንብ ቼክ እናደርጋለን። ያበራነውን እናጠፋለን። አዛርዳችን እናበራለን። አዛርድ አራቱንም ፍሬቻዎች ቼክ እናደርጋቸዋለን። አብራ ነው እናጠፋና፣ ፍሬቻ ደግሞ የግራ እና አብራ እንጀምራለን። እናያለን። ከኋላም ሂደን ቼክ እናደረጋለን። መብራቶቹን ስናይ ከፊትም ከኋላም ነው የሚታየው፣ ሁለቱም አንድ ላይ ስለሚበራ የግራውን አጥፍተን የቀኙ እናብራለን። በቀኝ በኩልም እናያለን። መነሻ ላይ 16 ማርክ አለ። ስለዚህ መነሻ ላይ እያንዳንዷን ነገር በጥንቃቄ ማየት አለባችሁ። ስፖኪያችንን ጎማችንን መታ መታ እናደርጋለን፣ ነፋሱን ቼክ እናደርጋለን። ወይ በእጃችን ወይ በእግራችን መታ መታ እያደረግን ጥንካሬውን ነፋስ አለ የለው የሚለውን ነገር ቼክ እናደርጋለን። ቀጥለን ስፖኪዎችንን እናያለን። አሁን ዘና መጥረጊያችን ብድግ አድርገን ብሩሽን ቼክ እናደርጋለን። ፍተሻችንን በዚህ አይነት መልኩ ከጨረሰን በኋላ ወደ ጋቢና እንገባለን። የመጀመሪያ ስራችን እንቀመጥና መቀመጫችንን በልካችን ማስተካከል ነው። የተለያየ ሱ ስለሚቀመጥበት በልካችን ቼክ እናደርጋለን። ቀበቷችን እናስራለን። ሞተራችንን ዜሮ አድርገን እናስነሳለን። ፍሬን ፍሬሲን ይዘን ሞተር ካስነሳን በኋላ እጅ ፍሬናችንን በደንብ እናወርዳለን። ፍሬን ስለያዘን እጅ ፍሬን በደንብ እናወርዳለን። ማርሻችንን ፍሬ ሲሆን አፍነን አንደኛ ማርሽ አድርገን የግራ ፍሬቻ እናበራና በግራ ስፖኪዮ ከኋላ ያለን ተሽከርካሪ እያየን እንሄዳለን። ሁሌ ወደ ግራ ስናወጣ የግራ ፍሬቻ በርተን ነው የምንነሳው። ትንሽ ሄደት እንዳለን ወደ ግራ እንታጠፋለን። እግራ ታጥፈን መስቀለኛ ቦታ ነው እዚጋ፣ ቆም ብለን ቅድሚያ ዋናውን መንገድ ሊያዘን እንሰጣለን። ከላይ የሚመጣ መኪና ስለሚኖር፣ ከሌለ እንሻገርና ወደ ጠርዝ ነው የምንሄደው። መኪና ይተን ከሌለ እናቋርጥና ወደ ጠርዝ እንሄዳለን። ከፊት ለፊታችን መስመር አለች፣ ቢጫ መስመር እሷ ጋር እንቆማለን። እሷ ማለት ሌላ ተሽከርካሪ ሲሰራ እኛ የምንጠብቅባት ቦታ ስለሆነች ቢጫ መስመር ላይ እንቆምና ይሄኛው ተሽከርካሪ ሰርቶ እስኪሄድ እንጠብቀዋለን። ልክ እሱ ሲወጣ እንገባለን። ወደ ቀኝ ነው ፍሬቻ አብርተን ቀኝዋን ይዘን ጥበብ አድርገን እንገባለን። ከፊት ለፊታችን ሌላ ቢጫ መስመር አለ። ቁልቁለት ስለሆነ እግራችንን ፍሬ ላይ አርገን በረድ እያደረግን ነው የምንሄደው፣ መኪናው ስለሚሮጥ መስመሯ ጋ ስንደርስ ፍሬን ፍሬ ሲሆን ይዘን እንቆማለን። የኋላ ማርሽ እናረግና ባላንስ አድርገን እንነሳለን። እዚህ ጋር ወደፊት እንዳይንሸራተትብን ልክ እንዲህ ባላንስ አርገን ጠርዟን አርባ ሳንቲ ጠብቀን እንሄዳለን። በቀኝ ስፖክ እያየን ማጥበብ ስንፈልግ መሪያችን ወደ ቀኝ ነው የምናደርገው። ማስፋት ስንፈልግ ወደ ግራ ነው። ስፋቱ ግን ከዚህ መብለጥም ማነስም የለበትም። ከኋላ ቢጫ መስመር አለች፣ እሷ ጋር ስንደርስ እንቆማለን። እዚች ጋር ቦታዋ ጎርጓዳማ ስለሆነች ነው ትንሽ ሰፋ ያረግናት ቦታዋ ስለተበላሸች ነው። ከዚያ በኋላ መስመር ጋር እንቆምና የግራ ፍሬቻ አብርተን ተነስተን እንሄዳለን። ወደ ቀጣዩ እንወጣለን። ከዛ መልሰን ቀኛችን ይዘና መስቀለኛው መብራቱ ጋር ስንደርስ ወደ ቀኝ ታጥፈን እንወርዳለን። ከፊት ለፊታችን መስቀለኛ መንገድ አለ፣ መብራት ያለበት የትራፊክ መብራት። እሱ ጋር ስንደርስ ወደ ቀኝ ነው እንሄደው። ስለዚህ እኛ ቀድመን እዚህ ጋር ቀኛችንን ይዝና እንሄዳለን የቀኝ መብራቷ ጋር ሳንደርስ ጠጓን ይዘን ወደ ቀኝ እንወርዳለን፣ ግራችን እንይዛለን። ከወረድን በኋላ ግራችን የምንይዘው ዩተርን አርገን ስለምንመለስ ነው። ትንሽ ዝቅ እንዳለ መታጠፊያ ወደ ግራ እናገኛለን። እሷን ዩተርን አርገን ወደ ላይ እንመለሳለን ማለት ነው። ይሄው ልክ እንደዚህ ተርን እናደርግና እዚሽ ጋር ዳገስ ስለሆነች ትንሽ ጠጋንልና ቢጫ መስመር ትኖራለች እሷ ጋር ቆም ብለን ባላንስ ሰርተን እነሳለን። ከዛ ቀኛችን ይዘን ነው የምንወጣው በቀኝ በኩል ነው የምንታጠፈው ወደ ቀኝ ነው የምንይዘው። እዚሽ ጋር ባላንስ ይሰራና ቀኛችን ይዘን እንሄዳለን ልክ እንደዚህ ቀኛችን ይዘን ወደ ዋናው መንገድ እንወጣለን ዋናው መንገድ ስንወጣ በግራ በኩል እያየን። ተሽከርካሪ ካለ ቅድሚያ እንሰጣለን፣ ከሌለ እንገባና ና የመሀልኛው መስመር ነው የምንይዘው። ሶስት መስመሮች አሉ፣ እኛ የመሀልኛውን የምንይዘው፣ ምክንያቱም ቀጥታ አደባባይ ዞረን ወደ መሰናክል እንይል ስለሆነ የመሀልኛውን ይዝና፣ አደባባዩ ጋር ዜብራ መንገድ አለ፣ ዜብራው ጋር እንቆማለን። ዜብራ ጋር ቆመን ሁለት ስራ ነው የምንሰራው። አንደኛ ለእግረኛ ቅድሚያ እንሰጣለን፣ ሁለተኛ አደባባይ ውስጥ ለገባ ተሽከርካሪ ቅድሚያ ስለሚሰጥ ለሁለቱ ቅድሚያ እንሰጠና ከሌሉ ተነስተን አደባባዩን ወደ ግራ ዞረን እንመለሳለን ወደ መሰናክል የግራ ፍሬቻ እያበራን ወደ መሰናክል እንመለሳለን ዞረን ዞረን ቀጥታ ፊት ለፊት መሰናክሉ የሚያስኬደው መንገድ እናገኘዋለን። እሱ እንዳገኘ ነው ወደ ግራ ነው የምንይዘው። እኛ ዳራችን ይዘን የምንሄደው ግራችንን፣ ምክንያቱም መሃሉን ሌላ ተሽከርካሪዎች የምድብነት ስለሚጠቀሙበት፣ እኛ ዳራችን ይዘና ከፊት ለፊታችን አሁንም መስቀለኛ የትራፊክ መብራት ያለበት አለ። እሱ ጋ እንቆምና መሰናክል ውስጥ መኪና እስኪያልቅ እንጠብቃለን። የእኛ ተራ እስኪ ደርስ ስንጠራ እንገባለን ወደ መሰናክል አራት ተሽከርካሪ ነው መሰላክስ የሚኖረው። አንዱ ጨርሶ ሲወጣ ከዚህ ጋር አንድ ይገባል ማለት ነው። አሁን አንድ ቁጥር ነው የሚጀምረው። ከአንድ ቁጥር ቀጥታ እንገባለን። አንድ ቁጥር እንሰራለን በኮሪደሩ እና በእንጨቱ ማለት ነው። መጀመሪያ የምንገባው ወደ ቀኝ ሰብረን እንገባለን። መጨረሻ ላይ ልክ እነዚህ ወደ ቀኝ በደንብ ሰበር እናደርገዋለን። ሶስቱን ምንጨቶች በስፖኪው ስናያቸው በቀኝ ስፖኪው እንቆማለን። ሶስቱ ምንጨቶች ሲገቡልን በቀኝ ስፖኪው እንቆምና የኋላ ማርሽ አድርገን በቀኝ በኩል ያለው ጎማችን የኋለኛው የመጀመሪያውን ጨጋ ሲደርስ እንቆማለን። ከእንጨቷ ትይዩ ሲሆን እንቆምና፣ መሪያችንን ሁለት ጊዜ ወደ ቀኝን ሰብራ በግራ ስፖኪዮ ሁለት እንጨት እንጠብቃለን። ያው አንድ እንጨት መጥቷል፣ ሁለት ታይቷል። አሁን እንቆምና መሪያችንን ወደ ግራ ሁለት እንመልሳለን። ቀጥ ይላል ጎማው ማለት ነው። ስለዚህ አሁን ደግሞ እንደቀኙ በግራ በኩል ደግሞ እያየን እንጨቷ እራስ እንሄዳለን። የኋላው ጎማው እስኪደርስ ልክ እንደ ሲደርስ እንቆምና አሁንም ወደ ግራ ሁለት እንሰብራለን። በቀኝ ስፖክ የመጨረሻውን አንዷን እንጨት እንጠብቃታለን። ልክ እንዳየናት እንቆም እና ወደ ቀኝ ሁለት ጊዜ እንመልሰዋለን። ጎማው ቀጥ ይላል። እዛም በቀኝ ስፖክ ደግሞ እንጨቷ ድረስ እንጠጋለን። እንጨቷ ጋ ስ ድረስ አሁንም ወደ ቀኝ ሁለቴ እንሰብርና አሁን ለመውጣት ነው። መጨረሻ ላይ በግራ በኩል ጠርዙን ቀጥ ብሎ እስክናየው እንሄዳለን። ጠርዙ ሙሉ በሙሉ እስኪታየን ክስታየን እንቆምና ወደ ግራ ሁለት እንመለስና ጎማ ቀጥ ብሏል። ግራ ቀኝ እያየን ወደ ኋላ እንወጣለን። በደንብ እንወጣና ሶስቱንም እንጨቶች በፊት ለፊት በኩል ስናያቸው ወደ ስምንት ቁጥር እንሄዳለን። የስምንት ቁጥር መሰናክል ነው። ቀጥታ እንመጣለን። ከፍል ለፊት አራት አራት እንጨቶች እናገኛለን በግራና በቀኝ እነሱን አለፍ እንዳልናቸው ወደ ቀኝ ሰበር እናረጋለን ለፊት ሌላ ደግሞ አራት አራት አሉ የግራችንን ጠበብ በግራ ያለውን እያጠበብ እንሄዳለን ሁሌ ስምንት ቁጥር ላይ በግራ በኩል ያለው መጥበብ አለበት። ከዛ ጎማችንን ቀጥ እናረግና ወደ ፊት ለፊት እንወጣለን። ሙሉ በሙሉ ከስምንት ቁጥር እስከወጣን በኋላ በስፖኪያችን ቼክ እናረጋለን መውጣታችንን። የኋላ ማርሽ አርገን እዚህ ጋር ያሉት አራት እንጨቶች የኋላ ጎማችን አራተኛው እንጨት እስኪደርስ እንሄዳለን። አራተኛው ጉቶ ጋር ትይዩ ሲሆን እንቆማለን። በግራ ስፖኪዮ ነው የምናየው አራተኛው ጋር ልክ ሲደርስ ወደ ግራ አንድ እንሰብራለን። አሁንም በግራ ስፖኪዮ ከታች ያሉትን አራት እንጨቶች ሶስቱ ሲሸፈኑ እንቆማለን። ሶስቱ ሸፈኑ፣ አንዷ ስቀር እንቆምና ሁለቱ ወደ ቀኝ እንመለሳለን። ሁለት ወደ ቀኝን ሰብርና የተሸፈኑት አራቱ ምንጨቶች በዚህ በግራ ስፖኪዮ ሙሉ በሙሉ ሲታዩ እንቆማለን። አራቱንም እንዳየናቸው አንድ ወደ ግራ እንመለስ እና ግራ ቀኝ እያየን ቀጥ ብለን እንወጣለን። ግራ ቀኝ እያየን መሬት ሳነካካ ቀጥ ብለን እንወጣለን። ቀጣይ ጋራዥ ወይም ፓርኪንግ ነው። ወጣ ብለን ወደ ጋራጅ እንሄዳለን። ጋራዥ ጋር ቀጭን እንጨት የተሰቀለችባት ጉቶ አለች። እሷም በቀኝ ስፖኪዮ በኩል አልፈናት ነው የምንሄደው። ጠበብ አድርገን ትንሽ አልፈናት እንቆማለን። የኋላ ማርሽ እናደርግ እና የኋላ ጎማችን ቀጭኗ እንጨት ጭራሮ የተደረገችባት ጉቶ ጋር ሲደርስ እንቆማለን። ልክ ጉቷ ትይዩ ሲሆን እንቆምና ወደ ቀኝ ሁለት ጊዜ እንሰብራለን። በግራ ስፖኪዮ ሁለት እንጨት እንጠብቃለን፣ ሁለት ጉቶ። ከዛ ወደ ግራ ሁለት እንመለሰና በመስኮት በትከሻችን በኩል ቀጭኗን እንጨት እንጠብቃታለን፣ ጭራሯን ሚኒባስ ከሆነ በትከሻችን ዶልፊን ከሆነ ደግሞ ስፖኪዮ አካባቢ ጋር ሲደርስ ወደ ግራ ሁለት እንሰብራለን። ከዛ እንገባለን። እንዲቀጥ ብለን በቀኝ በኩል ያሉት ሙሉ እንጨቶቹን ስናያቸው ቀጥ ብለን እንቆማለን። እንዳለ ስትሬስ ይመጡልን። ልክ እንዲህ ስትሬስ ይመጡ፣ እንቆምና ወደ ኋላ ትንሽ ጠጋ ብለን መሪ ወደ ግራ እንጨርስና አንደኛ ማርሻ አድርገን እንወጣለን። ወደ ድልድይ እንሄዳለን። ድልድይ በዛው በግራ በኩል እናገኘዋለን። ወደ ግራ ጠበብ አድርገን ወደፊት እንቆም እና ወደ ኋላ ነው የሚገባው። ድልድይ በግራም በቀኝም እንጨቶች አሉ። በእነሱ ማር ቀጥ ብሎ መግባት ነው። ስለዚህ መጀመሪያ አንዱን ላይን እያየን እንሄዳለን። አንዱን መስመር ቅርጽ እንዲይዝልን በአንዱ በኩል መኪናው ከተንሻፈፈ ስለማይመጣ በአንዱ በኩል አስታክለን ስንሄድ አንደኛ በኩል የሚለ ይመጣልናል። ግራ ቀኝ እያየን አርባ ሳንት እየጠበቅን ወደ ኋላ እንሄዳለን። በሁለቱም በኩል ክፍተቱን እየጠበቅን በሁለቱም ስፖኪ እየጠቀምን ወደ ኋላ እንሄዳለን። ልክ እንደዚህ ግራ ቀኝ እያየን የኋላ ጎማችን የመጨረሻውን ጨጋ ሲደርስ የመጨረሻው ጉቶ ጋር ሲደርስ እንቆማለን። ይህ ያለው ጎማችን የመጨረሻውን ጨጋ ደርሷል። እንቆምና አንደኛ ማርሽ አድርገን እንወጣለን። ወጣ እንዳለን ወደ ግራ ነው የምንዞረው፣ ዩተርን የምናደርገው። ተመልሰን ወደ መነሻ ልንሄድ ነው። አሁን ጨርሰናል። ወደ መነሻ ለመሄድ ነው። ወደ ግራ ዞረን ግራችንን ይዘን ነው የምንሄደው። ግራ ቀጫጭን እንይዛለን። ከፊት ለፊታችን መስቀለኛ መንገድ መብራቱ አለ። እሱ ጋር ስንደርስ ቆም እንልና፣ ግራ ቀኝ አይተን፣ ተላላፊ ለመኪናም ለእግረኛም ቅድሚያ ሰጥተን ወደ ግራ ዞር ብለን ቀጥታ ወደ ላይ እንወጣለን። እኛው እዚህ ጋር እንሻገርና ቀጥታ ፊት ለፊት ነው የምንሄደው። ወደ መመለሻው እየተመለስን ነው። ፊት ለፊት ቀጥታ ኔርና ጫፍ ስንደርስ መንገዱ ቲ ይሆናል። እኛ ቀስ ብለን ግራ ቀኛ አይተን ወደ ግራ እንታጠፋለን። ሁሌም ወደ ሰው መንገድ ስንገባ ቀስ ብለን ግራ ቀኛ አይተን ነው መግባት ያለብን፣ ቅድሚያ የሚሰጠው ለእነሱ ስለሆነ። እንደታጠፍን ቀኛችን ነው የምንይዘው፣ ምክንያቱም መንገዱ ዋን ዌይ ስለሆነ መሄጃም መምጫም ስለሆነ እኛ ቀኛችን እንይዛለን። አሁን ቀጥታ ወደ በሩ ወደ ላይ እንወጣለን። ወደ ዋናው በር መውጫ ምድብ ሁለት መግቢያው ላይ ስለሆነ ስንቃረብ ፍሬቻችን እናበራለን። መግቢያችን ጋር ስንደርስ ፍሬቻ እያበራን ወደ ግራ ጠበብ እያደረግን እንሄዳለን። እንዞር ስለሆነ ሀሳባችሁን በኮሜንት ፈልጋለሁ። ቪዲዮን ሰብስክራይብ አርጉ ላይክ አርጉ። ብዙ ሰዎች ጋር እንዲደርስ ብዙ ሰዎች እንዲማሩበት ሼር ማድረግ እንዳትረሱ። ኮሜንት ላይ ሀሳባችሁን ግለጹ። ይሻሻል የምትሉትን ነገር የምታበርታቱ ነገር ካለ በኮሜንት አሳውቁኝ። ፊት ለፊት ቀጥታ እንሄድ ና መኪኖች ተደርድረዋል። ከነሱ በኋላ መኪናችንን ወደ ቀኝ እንይዝና ቀኝ ረድፋችን ይዘን እናቆማለን። ፈተናችን አልቋል ማለት ነው። ዜሮ አርገን እጅ ፍሬን ስበን ሞተር እናጠፋና ወርደን ቁጥራችንን የተሰቀልነውን ኮድ መለያ ኮድ እናነሳና ለፈታኙ እንመልሳለን። ውጤታችንም በስልክ እንጠብቃለን።